ኤስማ እስቲ ውሃውን ቅጂ። ዝም ብለሽ አትቁሚ። እንዴት አመሻችሁ? የተባረከ። ለምንድን ነው የጠበቃችሁን? ቀድማችሁ መጀመር ነበረባችሁ እኮ። እኛ አልቆየንም፣ ብቻ አገልግሎቱ ቀርፋፋ ስለሆነ ነው የቆየ ነው። እንግዲህ የተባረከ። መልካም ምግብ። መልካም ምግብ። አባ ያንተ ዳቦ ነው የምትፈልገው? እሱ ነገር ቢቀርብስ ልጄ? እኛ ሾርባ እየጠጣን ነው። ታዲያ መጀመር ካለብኝ መጀመሪያ እንዲህ አደርግና ዳቦን እንዴት ትቆርስና እንደዚህ እዚህ ውስጥ አንድ በአንድ ትጨምረዋለህ። በደንብ ይዘፍዘፍ፣ ከዚያ እንዲያድርገ ተበለዋለ። እኔ የምለው ለምንድን ነው እኛ የማንፋት? ምንድን ነው የምትይው? ሴቪ ላይ ስለምን ፍቺ ነው የምታውል ሴቪ ላይ? አሁን ምን አሳስቦች ነው? ልጅ እንግዲህ በቃ እኔም እንደማውቀው ከሆነ የተጋባ ነው። አንተ በጣም ታመህ ስለነበር ነው። አንተ ፈለግከው ስለነበር ነው የተጋባ ነው። እንደዛን ያደረግነው አይደል እንዴ? ልክ ነኝ። ምንም አልተሳትኩም። አዎ ልጅ፣ አሁንም እኮ ታመም ያለው ግን፣ እንደማየው ይሄ በጣም አስኪ ሁኔታ አይደለም። ዝም በይ እስኪ አንችል። ስለዚህ ነገር በኋላ ማውራት እንችላለን። ለምን? ምንድን ነበር ያልከኝ? አባቴ አስኪ ሁኔታ ውስጥ ነው። ስለዚህ እኛ አሁን ከተለያየን እሱ ይከብደዋል ነበር ያልከው አይደል? ቤት ውስጥ ነገሮች ከተገለባበጡ ሁለት ቀን አልፎታል። የሱምሩ ምሩ ሚስጥርም ወጥቷል። አጎቴን ባለቤቱን አባሯታል። በግድ ነው ከቤት ያስወጣት። እናሁን ደግሞ መፋታት ይፈልጋል፣ ያንን ሁሉ ችሏል። ስለዚህ እኛ መፋታት እሱን ይጎዳዋል ብዬ አላምነው ላይ የኔውድ ልጅ። ስለዚህ ይባስ እንድታመም ነው የምትፈልጊው ማለት ነው? ቃል ስለገባው ብቻ መሞት አለብኝ? እንደ እስኪ ንገሩ፣ ምንድን ነው የምትለው? እኔ እንደዛ ብያለሁ? እኔ አላልኩም። ያልኩት ይሄ ሁሉ ካልገድልህ የእኛ ፍቻ አይገድልህም ብቻ ነው ያልኩት። ልክ ነኝ አይደል? እዩልሽ፣ እንደዚህ በወራሽ ቁጥር እኔ እየተበሳጨው የድኩ ነው። እንደዛ ከተሰማሽ ዝም በይ። እሺ፣ በቃ ከዚህ በላይ ማርዘም አልፈልግም። ነገ የፍቹም አመልክቼ አስገባለሁ። ጃ ቅድመህን ታውቆ ብዬ ነው። መልሰሽ እዚህ ወንበር ላይ ተቀመጭ። እውነት ለመናገር አንዳንዴ እኔንም ታበሳጨኛለች፣ ግን ሴቪ ላይ በጣም ታስቃለች። ከመሬት ተነስታ ነው ድንገት ፈንጂ የምትጥለው። እስኪ ዝም በል ኤሳት። በጣም አርፍደሻል። እኔ እኮ እየሮጥሽ ትግቢያለሽ ብዬ አስቤ ነበረ። ምንድን ነው አሁን? ወሬውን ተይውና ዝምበል ቆይ እንዴት ብትደፍሪ ነው ግን ጥለሽኝ እንደዚህ ልትሄጂ የቻልሽ? እንግዲህ እስከማስታወሰው ድረስ ፍቹን እንደማድረግ ከመጀመሪያው ጀምሮ ያቀድኩት እንደነበር እነግርሻለሁ። እኔ እና አንቺ እንደዚህ አይነት ስምምነት የለም። ይህን ሰውዬ በህግ ስርዓት አግብተሸዋል። ስለዚህ አትፈጩ፣ አዳምጪኝ። ይሄው ልሽ፣ እውነቱን እንድትነግሪኝ ለመጨረሻ ጊዜ ድሉን ሰጥሻለሁ። ማዬ፣ አንቺ ከዚህ ትዳር የምታገኘው ጥቅም ምንድን ነው? ሴቪ መጀመሪያ ላይ እኔ እንዳገባ በጣም ፈልገሽ ነበር። አሁን ደግሞ ልፋት ታነሰሽ በጣም እየጨነቀሽ ነው ያለው። ስለዚህ ንገሪኝ፣ አንቺ ከጅሃን ጋር ሆንኩ አልሆንኩ ምንድን ነው የሚጨንቅሽ? እኔ በዚህ ነገር በጭራሽ አልጠቀምም። ግን ከዚህ በፊት ነግሬሽ ነበር ካገባሽ በኋላ በጭራሽ መፍታት አትችም ብዬ ደጋግሜ ነግሬሻለሁ። ምን ልታደርጊ ነው? እንሆ ልትገይም ነው? ልታገኙ ከቻሽ ሂጅና ሞክሪ፣ ከቻሽ ግደዮ። እስኪ ምን እንደምታደርጊ አይሻለሁ። ስለሉ እያሰብሽ ነው አዎ አስበዋለሁ። ከዚህ በፊትም በደንብ ነግሬሻለሁ። አሁንም ደግሜ ልሻለሁ። ንሁን በጣም አፈቅረዋለሁ። ከምሆ ጋር ፍቅር ይዞኛል። ገባሽ አይደል? ማዩ ምን ነው እሺ። አመሰግናለሁ። እንዴ አመሰግናለሁ። መልካም ምግብ። አመሰግናለሁ። ስማይን ያዘው። እሺ እሺ እሺ። መልካም ምግብ አገኘው። ስለ መሊክ የሰማሁ ነገር አለው። እንድም አንተ ደግሞ መሊክን እርሳት። በቃ እኛ የተገናኘነው ስለ አንተ ነው ማውራት ነው። እስቲ አሁን እሷን እርሳት። የጠበቆች ማህበር ውስጥ ለመመረጥ ሞክራለሁ ስትል አልነበር? ለመሆኑ የእሱ ነገር ጉዳይ እንዴት ሆነለህ? የእሱ ጉዳይ እኮ በቃ በቃለት ጂያ። ምን ማለት ነው? አሸነፍን። እጭ እና ታዲያ ለምንድነው ያልነገርክኝ? በልናችርስ እንኳን እንኳ ደስ አለ፣ ጓደኛዬ። ስለዚህ በሚቀጥለው ዓመት ፕሬዚዳንት የመሆን እድል ከፍተኛ ነው ማለት ነው አይደል? ይውለ ሰማይንን የምነግረው ወንድሜ ስለሆንክ ብቻ አይደለም። ግን አመሰግናለሁ። አሁን ስለ እሷ አላወራም ስላልክ እኮ ስለ እሷ እያሰብክ አይደለም ማለት እንዳልሆነ ታውቃለህ አይደል? ወይ ጣጣ አሁንም እዛ ላይ ነህ። በአፋህ አንድ ነገር ትላለህ፣ ግን በእርግጠኝነት በልብህና በጭንቅላትህ ስለ ሜሌክ እያሰብክ ነው። ዓይንህን በማየት ብቻ ያስታውቅብሃል። አረ ዓይኖቼ ምን እያሉ ነው? ባክ ንገረኝ እስቲ፣ ለማወቅ ጓጓሁ። ይኸውልህ እኔ ወንድምህ ሰዎችን በደንብ ማንበብ እንደምችል ድረስ አሁን በዚህ ደግሞ ቅንጣት ታክል አልጠራጠርም። ያው እንግዲህ እርግጠኛ ነኝ መሌክ አንተ እሷን የምትወዳትን ያህል ነው የምትወደህ ኑ እና መሌክ ከማምጣታቸው በፊት የሆነው ነገርስ በሙሉ ሁሉንም ነገር በደንብ ነገር ነበር። ያሁሉ ነገር አጋጣሚ ነው እሺ። ምናልባት አጋጣሚ አልነበረም ይሆናል። ምናልባት እዛ ቤት ለመግባት የተወሰኑ ነገሮች አድርጎ ይሆናል። ግን ይሄ ስምሩን ለመቅረብ ነው፣ እናታቸውን ለመቅረብ ሲሉ ያደረጉት ነገር ነው እንጂ አንተን ለማታለል አልነበረ። እሺ ወንድሜ፣ እንዳልከው ይሁን። ልክ ነህ። እንደዛ ነው ብለን እናስብ። ግን እንደዛ ብለን ካሰብን ደግሞ ከነሱ በስተጀርባ ያለው ሰውስ ምን ማለት ነው? ቆይ አንተ ግን እያዳመጥከኝ ነው አይደል? ነግሬሃለሁ። ያን የሆነ ሰው ነው፣ ከጎተር አውጥቶ ነው የመጣቸው። ከየት እንደመጡ ራሱ አናውቅም። ኤውል ከነሱ በስተጀርባ ያለው ሰው ለኛ ጠላታችን ነው። ቤተሰባችን ሊጎዳ የሚፈልግ ሰው ነው። ኤው ነገርኩ። ምን ልትል ነው ናዚም? እውነት ለመናገር ጀሃን፣ እኔ ከሱ በስተጀርባ ሰው አለ ብዬ አላስብኩም ነበር። የሆነ ሰው አለ እንበል፣ የሆነ ሰዓት ላይ መጋለጡ አይቀርም ስማኝ ብቻ ግን በእርግጠኝነት መናገር የሚችለው አንድ ነገር ብቻ ነው። መሌክ አንተን በጣም ትወድሃለች፣ አንተም እሷን ትወዳታለህ። የሌለ ነገር አታውራም። አሁንም መሌክን ትወዳታለህ። እች እየነገርኩም አትረዳኝ። ይሄ ነገር ነው በጣም ይከብደው። አዎ አሁንም በጣም ወዳታለሁ። አቶ ታሴ ይህንን ሙሰድ ባክህ። ሽታው ደስ ይላል። ትኩስ ትኩስ ነው ትኩስ ነው ትኩስ ነው። በሉ በሉ። ስሚ መሌክ አንቺ እኮ በጣም ከስተሻል። እስኪ ዳቦ ብይ። ይህን ቅቤ አድርጊበት ፎርማጆ ኦሊቭም አለ ሁሉም ይጣፍጣል በጣም አመሰግናለሁ እንቁላሎቹን ለምጣቸው እንዴ እንቁላሎቹ እንዳይጠበሱ ይቀቀሉና ከዛ በኋላ በዳቦን እንበላቸዋለን ቶሎ ሜሌክ ተመችቷችኋል ደህና ናችሁ አዎ ወንድሜ ሁሉም ነገር ጥሩ ነው ተመችቶናል አታስብ ወንድሜ አንተ ምንም አታስብ አታስብ ለእኛ ሁሉም ነገር ጥሩ ነው ግን እኑም እኔም ጥፋተኝነት ተሰምቶናል እንግዳ ሆኖ መቆየት አንድ ነገር ነው ግን ትንሽ ብናግዝ ወይ እናንተ ደግሞ ነገርኳችሁ እኮ እኔ ወንድማችሁ ነኝ። እናንተ እህትና ወንድሜ ናችሁ። ምንድን ነው የሁሉ ጭንቀትና ሐዘን ዝም ብላችሁ ብሎ ወንድሜ ስማ የሆነ ነገር መናገር አለብኝ። በጣም ነው የምናመሰግን ነው። ግን መሌክ እንዳለችው ከሆነ ዝም ብለን መቀመጥ አንችልም። መስራት መቻል አለብን። የምናደርገው ነገር ያስፈልገናል። ኑ ኑ ቤታችሁን አልኩኝ እኮ ምንም ማድረግ አያስፈልጋችሁም። ይህን እንደ አባታችሁ ቤት አስቡን። የአባታችሁ ቤት መቆየት አያሳፍራችሁም አይደል? ስለዚህ ጨርሰናል ማለት ነው። በቃ ስሙ፣ ደግሞ ሌላ ቤት ለመፈለግ የምትሞክሩ ከሆነ እኔ እናድዳለሁ፣ በጣም ነው የምናድደው። ገባችሁ? ተግባባን? እሺ ወንድሜ። እሺ እንደዛ ነው። በቃ ማን እንደሚደውልኝ ልኝ። ሂክመት ናት። የሻን ሰላም ቤተሰብ ንግስቷ ደወለችልኝ። እዚህ መታ ነበር። አውቃለሁ አውቃለሁ፣ ዝም ብላን ለመሰለል ነበር የመጣችው ሰምቻለሁ ሰላይ። ሄሎ ሂክመት፣ የእኔ ውድታ። ሐሲን፣ እንዴት ነህ? ደህና ደርክ? ደህና ደርሽ? እንዴት ነሽ? ሰላም ነው። እኔም ደህና ነኝ። ስማኝ፣ ስለ አንተ ሳስብ ነበር። ድምፅ መስማት ፈልጌ ነው። እውነት? ጥሩ አድርግሻል፣ ጥሩ አድርግሻል። እውነቱን ለመናገር ይህን ነገር ከአንተ ስጠብቅ ነበር የነበረው። ብትደውል ደስ ይለኝ ነበር። ሂክመት፣ ስለ አዲስ ሳስብ ነበር ብትለኝ ደስ ባለኝ ነበር። ልክ ነሽ ህክመት ልክ ነሽ ለመደወል አልቻልኩም ነበረ ምንም ጊዜ አልነበረኝም እሺ አንዴ እዚህ ነኝ ከዛ ደግሞ ሌላ ቦታ ሄዳለሁ ብቻ ሌላ ቦታዎችን ስሯሯጥ ነው የሚውለው ጭራሹኑ በስርዓቱ እንኳን ማሰብ አልቻልኩም አንዳንዴ እንደዚህ ነው እንግዲህ ይገባኛል ግን እኔን ባትረሳኝ ደስ ይለኝ ነበር በተለይ ደግሞ እራት ጋብዝሻለሁ ብላይ መቼ መዳ እንዳለብህ ታውቃለህ አይደለም እራት እሺ እሺ ልክ ነሽ እሺ ይሆናል መጀመሪያ ግን የተወሰኑ ነገሮች ላለ እሺ ህክመት በቃ በቃ በቅርቡ እደውልልሻለሁ ቃል ትገባለ አዎ አዎ እንደዛ ከሆነ ጠብቃለሁ ታሐሲን እየወድ እሺ ቻው ለምንድን ነው ግን እንደልጃገረድ ልጅ አገረድ እየሆንኩ ያለሁት ወንድም ታሐሲን የሆነም ነግድ ነገር አለ እች ሴትዮ እኮ ትፈልግሃለች አዎ ታሐሲን ከንግግሯ በደንብ ነው የሚያስታውቀባት ኮ ጭራሽ እንዳታስበው ኖ እኔ በማያገባኝ አልገባም ኮስተር ስልባት እንኳን አይገባትም ቆይ ምን እንደምታደርግ ልንገር በቀጥታም ሆነ በግልጽ እንድታናገራ ነው የምፈልገው በቃ ሁሉንም ነገር በግልጽ መናገር አለብኝ። በቃ ታይም በለት እንደዛ ነው። ሰው መበቀል የሚቻለው እንዴት ነው? በደንብ በመረጋጋት በደንብ በማቀድ ለሁሉም ነገር ጊዜ አለው። በአሁኑ ሰዓት ትልቅ እምጥለው ፈንጅ አለ። ይህን ነው የምጠቀመው። ምን? እንዴት የምን ፈንጂ ነው? እሱን ሲፈነዳ የምታይ ይሆናል። ሜለግ ሲፈነዳ መላው ነብሽ ሄር ነው የሚሰማው። ወይታ ሲን ደሞ ንገረን እንጂ ቤተሰብ አይደለ እንዴ? ለመውቅ በጣም ጎጎ። ተረጋጋ። ለመበቀል ትግስት በጣም አስፈላጊ ነው። መረጋጋት መልመድ አለባቸው። ሁሉም ነገር ጊዜ፣ ትዕግስት፣ ቆይታ ያላችሁ። ጂሃን ታሲን በድንገት ለምን ስብሰባ እንዳካሄደ ታውቃለህ? ምን ይመስላል አባይ ስለ እዳዎቹ ስላወቀ ነው። ይውል የሆነ ሰዓት ላይ መታወቁ አይቀርም ነበር አባይ አንድ ቢሊዮን ዶላር እዳ። ይህንን ለመደበቅ ምን አይነት አካውንቲንግ ሊጠቀሙ ይችላሉ? እና ታዲያ ምን ልናደርግ ነው ልጅ? በእርግጠኝነት ሰውየው መጥቶ እኔ እዚህ ስራ ላይ አብሬያችሁ አልሰራም ሌል ነው። እኛ ደግሞ ያንን ያህል ገንዘብ አለን የለን አልቆልናል። እሺ፣ እንደዚህ እናስበው። ገንዘቡን እንደምንሰጠው እንነግረዋለን፣ ማለት ትንሽ የሚሆን ጊዜ እንሰጠዋለን። ይሄ ዘዴ ነው። ታሲኔን ሸርሊ እኮ ስንትና ስንት መቶ ሚሊዮን ዶላር ሰጥቶናል አባዬ። እኛ ግን ምንድን ያደረግነው ዋነኛውን ነገር አልነገር ነው። ይኸውልህ እሱ ኢንቨስት ያደረገበት ኩባንያ እዳ ውስጥ ነበር። እኛ በቀጥታ ነው ያታለን ነው አባዬ። ይሄ ሰውዬ አሁን እኛ ምን ሊለን ነው? እኔ አሁን ገንዘብ ስለማያስፈልገኝና እናንተ ስለሚያስፈልጋችሁ መጠቀም ትችላላችሁ ሊለን፣ ያኔ ምን ልናደርግ እንደምንችል እስቲ አስበው አባይ። ጌታዬ ይቅርታ፣ ግን አቶ ታሐሲን እዚህ ነው ያለው? እሺ ፒና ወደ ብሬ ውሰጅ። ስማኝ፣ ምንም ቢሆን፣ ምን ታሐሲንን የግድ ማሳመን አለብን። ይቅርታ መጠየቅ ካለብን ይቅርታ መጠየቅ አለብን። መለመን ካለብንም መለመን አለብን። ማስፈራራት ካለብንም የግድ ማስፈራራት አለብን። ሰበሩት! በሩን ሊሰብር ነው እንዴ? እባከን ዞር በልልኝ። ወይዘሮን ያየት ስሚ አቶ ሳሜት አንቺና ወይዘሮ ስብሩን ከቤት አባሯችሁ የለ ያኔ ሲያስወጣችሁ ያኔ ግልጽ ትዕዛዝ ነበር የሰጠው ስለዚህ እኛ የተባልነውን እያደረግን ነው እንጂ ሌላ ነገር አስበን አልነበረም እሺ ሙኒያምን ዞር በልልኝ ዞር በሉ ልግባበት ወይዘሮ ነ የተባክሽን አዳምጪ እዚህ ምን ልታደርጊ መጣሽ እዚህ ምን ታደርጊ ያለሽ አልኩሽ እኔና አንቺ ምንም የሚያነካካን ነገር የለም እና ድሮስ ከኔ ጋር ልትነካኪ ነበር ቆይ ለዛም አላማ ነበረሽ እንዴ ህክመት ተይኝ ብዬሻለሁ፣ በቃ ካለ በለዚያ ደግሞ በጣም እንጣላለን። እውነቴ ምን ልታመጪ ነው አንቺ? ማነሽና ነው ማነሽ? የአማትሽ ቤት ውስጥ የምትኖሪ ሴት ነሽ፣ በአማትሽ ገንዘብ የምትኖሪ ሴት ነሽ። እሱ ነው ያባረረሽ፣ እሱ አይደለ እንዴ አንቺን ከነ ልጅሽ ከቤት ያባረራችሁ? ሰው እኮ ክብር ሊኖረው ይገባል፣ ትንሽ እንኳን። እንዴት ብትደፍሪ ነው እዚህ የምትመጪው? ማነሽ? ትሰሚኛለሽ? እኔ አንቺን ቢሆን በዚህ ቤት በኩል እንኳን ለማለፍ ፈራ ነበረ፣ ግን ሀፍረት የሚሰማሽ እንኳን አደለሽም። ትሰምኛለሽ? ከአንቺ ጋር ምንም መነካከት አልፈልግም ብዬሻለሁ። ወደዚህ የመጣሁት ኤስማን ለማነጋገር ብቻ። አንቺ ጨርጫ ሳሮጊት ኤስማን ማናገራት አትሺ። እኔን ነው የምታናግር። ኤስማ ኤስማ፣ አሁን የለችም። ለምንድን ነው የምታናግራት? ዝም በል። መልሳት አትስጣ። አይ አይ፣ እንደዛ አይደለም ወይዘሮ ዘሮ ህክመት ማለቴ፣ ያው ኤስማ የእውነት የለችም ቤት የለችም። ብትሮ ነው ራሱ እንደዚህ መጪው እንደዚህ ዝም ብሎ መበጥበጥ አይቻልም። አሁን ሰውን ሁሉ እየረበሽ ነው። ስለዚህ ባክሽ ወይዘሮ ነው እባክሽ ሂጂ እባክሽ ሽበይ እባክሽ እ ለካካኝ ወደዛ ባክሽ ረባት ከሃዲ! ለነገሩ ከእንዳንተ አይነት ሰው ምን ይጠበቃል። ከሃዲ ደግሞ ምንድነው የምታወሪ አንቺ? ጃጀሽ አሮጊት! አታናግራት አልኩህ እኮ ዝም ብለህ አውጥተህ ጣላት። አለበለዚያ አንተንም ነው ማባረረ። የምልህን ብቻ አድርግ ቡኒያሚን። ወይዘሮኒ፣ አይት ልቀቀኝ! ብያለሁ አንተ ሰውዬ ልቀቀኝ! በሩ የት እንዳላውቃለሁ፣ በራሴ መውጣት ይችላለሁ። ያዚህን ድምፅ ነው የሰማሁት አይ፣ ማሪ የምን አያት ነው የምትዩ? አንቺ አያት የለሽ። ሁሉም ከዚህ ቤት ተባረዋል። እኔ የእውነት የሰማዋት መስሎኝ ነበር። ውይ ውዴ፣ የእውነት ግን ሊሆን ይችላል። ያቺ አሮጊት እዚህ ቤት እግሯ ሊረግጥ ይችላል። ግን ይሄንን መፈቅድላት ይመስልሻል? አያትሽ እዚህ ቤት መግባት አትችልም። እሺ አሁን፣ ስለዚህ ወደ ላይ ሂጂና ቡና ጠጭ። እሺ ማሪ፣ ለመሆኑ ያቺን ያየት የምትባል ሴት ከስማ ጋር ምን ግንኙነት አላት? እዚህ በጣም ትመላለሳለች። እነዚያ ሰዎች ተረጋጉ ብላ ነው መልሰው ቤት ያስገቡኛል ብላ ለማጣራት ብላ ነው የመጣች። ለመሆኑ ኤስማ ጋር ምን አገናኛት? ልክ አንቺ እንዳልሽው ነው። ልጆቹ አላዩዋትም። ስለዚህ ቀስ ብላ ገብታ ነው የሚሆነው። እኔ በር ጋር ሁኜ ጠብቃታለሁ። ምናልባት ተመልሳ ትመጣ ይሆናል። እንደዛ አላድር። ጃሃን፣ እንዴት ነህ? ደህና ነኝ ወንድሜ። እንኳን ደህና መጣ። እንኳን ደህና ቆይህ። እንኳን ደህና መጣ ወንድሜ። አንተስ እንዴት ነህ? አምላክ ይባረክ። በጣም ደህና ነኝ፣ ደህና ነኝ። ጥሩ ነው፣ ጥሩ ነው። ደስ ይላል። ለነገሩ በደንብ አምሮብሃል። አመሰግናለሁ። ግባ ወንድሜ። የባክህ ተቀመጥ። ለምን ትቆም? በልታሲን። አዎ በልታሲን የሚጠጣ ነገር ትፈልጋለህ እንዴ ሻይ ቡና ምን ትፈልጋለ በኋላ ላይ ቡና ወይም ሻይ እንጠጣለን ሳሜት በኋላ ላይ ሀዘኔን ለመግለጽ ነው የመጣው ለምን ወንድም የምን ሀዘን ነው ውይጃሃን ካንሰር እንዳለበት ነዋ ጭራሹኑ አባት ታሞ እንደነበር አላወቅኩም ነበር እንደነበረ ራሱ አላወቅኩም ነበር ገና መስማቴ ነው ደግሞ በአጋጣሚ ነው አንካራ ውስጥ የቅርብ ጓደኛ አለኝ ማለት ልብ ጓደኛዬ ነው ከማል የሚባል ጓደኛ አለኝ እሱም ይሄ በሽታ ይዞት ነበር እሱም ህክምና ያስፈልገዋል ስናጠያይቅ ነበረ እና ሚያሚ ውስጥ ዶክተር አገኘን። ኩባዊን አሜሪካ ነው የሚኖር። ስሙ ሆዜ ነው። አባዬ ያንተ ዶክተር አይደለም? ማለቴ ያ ስሙ ዶክተር ሆዜ ይሁን ጆሴ የእኔም ዶክተር ነው? አዎ አዎ አዎ እሱ ራሱ እና የሆነ የስራ ባልደረባለሁ ቱርካዊ ነው። እና ደግሞ ስሙ ዛፈር ይባላል። አዎ አዎ ሁሉም ዶክተሮች ናቸው። አባዬ ስማ፣ እኛ ደስተኛ ነን። በዛ ላይ ደግሞ ለጓደኛ ህክምናውን በሰላም መጀመር እንደሚችል ንገረው። ጀምሯል፣ ጃን፣ ጀምሯል፣ ጀምሯል። እና ትናንትና ማታ የቪዲዮ ጥሪ አድርገን ነበረ። ከቱርክ የመጡ ብዙ ታካሚዎች አሉን ብለው ነበረ። ከዛ ተሰብስበን እያወራን እያለ እኔ ካፓዶሺያ ውስጥ እንዳለሁ ነገርኳቸው። ከዛ እነሱም ታካሚ እንዳላቸው ነገሩ። ሳሜት ሻንሳላን ይባላል አሉኝ። በጣም ነበር የተገረምኩት። ልቤ በጣም ተነቃ። ታሲን ሆዜ በጣም ጥሩ ዶክተር ነው። ዛፈርም እኔን እየተንከባከበኝ ነው። ሁለቱም ጥሩ ዶክተሮች ናቸው። ይገባኛል። ሳሜት በደንብ ይገባኛል። ይገባኛል፣ እነሱ ጎበዝ እንደሆኑ በደንብ አውቃለሁ። መዳንህም የዚህ ምልክት ነው። ዶክተሮቹ በጣም ጎበዞች ናቸው። ግን ያው መጀመሪያ ላይ ስምህን ስሰማ ተጨንቄ ነበረ። ለዛ ነው። ስለዚህ ምንድነው ነገሩ ብዬ ጠየኩ። ህክምናው እንዴት ነበረ ብዬ ጠየኩ። ድነሃል አሉ። ከሁለት ዓመት በፊት ነው ካንሰሩ የጠፋው አሉ። ከዛ ደህና ነው አሉ። ህክምናውንም አቁመህ እንደነበረ ነገሩኝ። ከዛ ወዲህ እንዳልተመለስክም ነገሩ አምላክ ይመስገን ሁሉም ነገር ከሁለት ዓመት በፊት ነው የሆነው አሉ አሁን ነፃ ነህ አሉ እንደውም ጭራሽ ካንሰር ይዞት እንዳልነበረ ሰው ነው አሉ በጣም ደስ ብሎ የነበረ ሳሚት አመሰግናለሁ ታሴን አመሰግናለሁ አመሰግናለሁ አመሰግናለሁ እንዲህ ሄሎ ማን ልበል ኤስማ ኒሀይት ነኝ አ አቤት ወይዘሮ ኒሀይት ልጄ ሲቬ ላይን እየፈለግኩኝ ነበር ስልኳን አታነሳም ክፍሏ ውስጥ ነው እንዲያለችው ወይዘሮ ሲቬ ላይ ቤት የለችም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 ጃን አዎ፣ ልክ ብላ ያለ ወንድም ልክ ነው። ይገርማል፣ ሰው እንዴት ለሚወደሱ ይህንን ዜና አይበስል። መቼም በቃ የሆነ ለመግባባት ነበር መሰለኝ። መቼም እንደዛ መሆን አለበት፣ እንደዛ ይመስለኛል። ልክ ነው፣ ልክ ነው። አሁን ብቻ ካንሰሩ ጠፍቷል፣ ዋናው እሱ ነው። ወንድ ሰላም። እነዚህ በእጅ የተሰሩ ናቸው አይደል? አዎ፣ በእጃችን የሰራ ናቸው። በጣም ቆንጆ ናችሁ፣ እጃችሁ ይባረክ። በጣም እናመሰግናለን። ጊዜ ሲኖሬን ብቅ እላለሁ። መልካም ቀን ይኖርልሽ። ደስ ይለናል። አንቺ መልካም ቀን። ሴቪ ላይ አክስቴ ሰላም። ኔ ልጅ እንዴት ነሽ? ደህና ነኝ፣ አንቺስ? እኔም ደህና ነኝ። ዛሬ በተደጋጋሚ ስደውልልሽ ነበር ግን ላገኘሽ አልቻልኩም። ስለሆነ ነገር ላናገርሽ ፈልጌ ነበር። በጣም ለመናገር ይከብዳል፣ ግን እንድታውቂው ፈልጌ ነው። ይኸው ልጅ ሴቪ ላይ፣ ለመሆኑ የማደጎ ልጅ እንደሆንሽ ታውቂያለሽ? ምን ሂክመት፣ ትክክለኛዋ እናትሽ ትሽ አይደለች። ሂክመትና ባለቤቷ በልጅነትሽ ነው አንቺን ለማሳደግ የወሰዱሽ። ህፃን እያለሽ እውነተኛው አባትሽ በጣም ሀብታም ማለትም በጣም ትልቅ ሀብታም። የምን ማምለጥ ነው? ለመሆኑ ከምን ሳምልጠው? ከድህነት። አንቺ በጣም ልዩ ኑሮ ነው የምትኖሪው ልጄ። እማዬ፣ ጥሩ ህይወት እኮ ነው የምትኖሪው። አባዬ ሊመጡ ሲል ይህንን ነው የምናደርገው። አጎቴ ይህንን እንዳደርግ ስለፈለገ ብቻ ዋል ከዚህ ሌላ ምክንያት ይ እንዳገበ የምትፈልግን ሰው በሙሉ አገባዋለሁ። እባክሽ ንግስት፣ ሰነድ አስፈጻሚ ውክልና አሁን ይወስዳ ይህንን ለማግባት ትስማሚያለች ወይስ ኑስ ሞት ማየት ነው የምትፈልግ